አማራ ነኝ፣ እስቲ እኔ ደሜ እንደዚህ ነው ብለህ የምትል እርዳ። እስኪ እያንዳንድ አሁን ለማያችሁ እንግዲህ አማራነት ደሜ ነው እያልክ የምትሽቀረቀርና ሙዚቃ ከፍተህ እንደ ዘላኔ የምትዘልካለህ እርዳ። ደም ነው፣ ለአንተ ሲል ነው ደሙን የሰጠ። ቁጭ ብሎ እንዳንተ ከብሱን መሙላት ይችል ነበር። አሁን ቤት ውስጥ እናንተ የምትጨፍሩትን ጭፈራ መጨፈር ይችላል እኮ ገብቶ ጭፈራ ቤት። ይሄ ነው ለእኔ ወንድ፣ እናንተ አይደላችሁ እዚህ ማ በአማርኛማ እየጻፍክ ፎቶ ለጥፈ ግማሽ አይደለም፣ ብሄሩን ራሱ አትወክልም። ያዙ ልቀቁኝ ትላላችሁ። ለመሆን በቃ አንገታችሁን የምትታገሉ ሰዎች አደ አትሆኑም፣ አይደላችሁ። ወደድክም ጠላም አይደለም። እያንዳንድ በቃ እኔ የበታችነት ስሜት እኮ የለብኝም። የኦሮሞ ተከፈተ፣ የአማራ ተከፈተ፣ የኤርትራ ተከፈተ፣ የትግሬ ተከፈተ ውግበሽ

ፋይት እያደረጉ ያላቸው በደማቸው እና በጉልበታቸው ነው። እየታገሉ ያሉ ወጣቶች ስንት ወጣት አልቋል። የሰፈር ማቀው በራሴ። ለዛ ነው አፌን ዘግቼ ቁጭ ምለው እማቀውን ስለማቅ። በዚህ ቲክታክ ላይ ደግሞ ስለ ፖለቲካ የምታወሩ ሰዎች አታፍሩም? እንዲ አቶክሉም። ከአፍ በአፍ ለማውራት እኮ ከእናንተ እጥፍ ድርብ አፍ አለን። ዝም ብለን ይዘነው አማራ አማራ ለማለት ያ አይደለም ፖይንቱ። እንደነዚህ አይነት ሰዎችን ቤት አሰጧቸው፣ አግዟቸው፣ እርዷቸው። ትክክለኛ ነገር ከፈለ ከርስህን ነው የምትሞሉ። እውቀት የላችሁ፣ ኖሌጅ የላችሁ፣ ኢዱኬሽን የላችሁ ምንም። ደርቢው ነው እኮ የሃሳብ ልዩነት አለ ትግባባለ። ደንቆሮ ሆነ በሙዚቃ ድክመትን ማሳየት የምትፈልግ ሙዚቃ ምንም ላይ ሙዚቃ እኮ ጋይስ ለሰው ልጅ መዝናኛ ነው። ምን አንድ ሰው ገብቶ ግደለው ፍለጠው ቢል ይገደላል? እን አይገደልም። ደሙ ከሌለ ለመግደልም አትችልም። ቆራጥ አሞት ያለ ሰው መሆን አለብክ። ወጥቀጥ ምን አባታቸው እዚህ ሙዚቃ ሲከፈት እንትን ልታሽቃብጡና ልታሽለጠልጡት ትሞክራላችሁ እንዴ? ይሄው ከ445 ሰው ሁለት ሰው ነው ለዚህ ልጅ ጊፍት የሰጠው። አሁን ይሄኔ ቂጧን እየቆላች ጡቷን ዝርግፍ አርጋ ዝም ብላፏን እየከፈተች ብትሆን ግና የኔ ከን የኔ እንትን እያልክ ስታሽቃብጥ እና ቂጥ ስትል ስናያለን። እያንዳንድ ምረፍ ፈሳም እነግርሃለሁ። ማና ባንም አንፈልግ አልፈራ ባፉ አይደለም ድምፅ የምትሆኑት። በተግባር አሳዩን። ያለ ለጥቅምሽ ነው። እያንዳንድሽ ከሴት እስከ ወንድ ምንም ያረጋችሁት ነገር የለም። ምንድን ነው ያረጋችሁት? የራሳችሁን ጥቅም ነው ያረጋችሁ። ዞር በል ከካሜራ ፕሊስ። ምንም የጠቀማችሁት ነገር የለም። ምንድን ነው ያረጋችሁት? አሳዩን እስኪ እርዱት እኔ ክርስቶስን ነው። በጣም ብዙ ብዙ የሰፈሬ ልጆች አጥቻለሁ። እኔ በጣም ነው መድሃን ያለምን ነው ሙዚቃን ከፍተ ስሰማው እኮ ሙዚቃው እኮ አይደለም የሚያስጨፍር ስሜት አለው የሆነ ነገር እየጠጣም ቢሆን ሙዚቃውን ስሰማው እኮ ብዙ የምታስታውሰው የምታየው ነገር አለ። በቃ አለ ውስጥ ላይ። ግን ወጠ ማውራት ላችል ትችላለ ምናምን ዝም ብሎ ከኖሌጅ የራቀ ወሬ ብታወራው ለማንም የሚጠቅም ነገር የለም። እኔ ወጥቼ ዝም ብዬ ሰው ብሳደብ ወይ አንድን ሰው ቤር ከርስ ማድረግ ምናምን እውቀቱ እኮ አይደለም፣ ይ ያ አይደለም ፖይንቱ ለኔ ለኔ ነው። ምን ግን ማድረግ የሚረዳ ይረዳል፣ ማይረዳ ነገራቸው ይሉ አሉ። ብዙ የሚረዳ ነገራቸው፣ ኧረ ስንት የሚረዳ ነበር ከኛ የባሰ ስንት። በጣም ያው እንኳን አደረሰሽ ልልሽ ነበር የገባውት ስላየሁሽ ደስ ብሎኛል። ከዛ ሌላ በቃ አጋጣሚ ስታይኝ ስለ ናውሰናይ ስታነሽ እ ታስታውሽ እንደሆነ ከአሜሪካ መጠሽ እኛ ቤት ያለችው ጉድጓዶ አስታውሻት ዛች ጋር ጉድጓዱ ላይ ቁጭ ብለሽ ናውሰናይ መጥቶ ሲያወራሽ ነበር አንቺ ጋር እ እኛም የወንድማችንም ጓደኛ ነበረ እያዳመጥሽ ነው? አው እየሰማሁ ነው። የኔ የመጀመሪያ ጓደኛዬ ደጀን የምላችሁ የእሱ ትንሽ ወንድሙ ነው። ማረግ እኛ ዛሬ አማራ ነን የምትሉ ሰዎች ግን የእኔ ጓደኛ ከኔ ጋር ስትጣሉ ፎቶውን ለጥፋችሁ ሰድባችሁ ነበር ከዚህ በፊት ሪመንበር፣ ካስታወሳችሁት የለጠፍሽው ወይ የለጠፍከው ወንድ የእሱ ወንድም የመጀመሪያ ጓደኛዬ በአባዱላ ሞተ ያልኳችሁ የእሱ ወንድም የዛሬ አስራ አንድ አመት ቁጭ ብሎ ሲያወራሽ አስታውሳለ። ሞተብኝ የምላችሁ አባዱላ ከባህር ዳር አዲስ አበባ እየነዳ የሞተው የእሱ ወንድሙ፣ ትልቅ ወንድሟ፣ ይህ መጀመሪያ ጓደኛ እና አንዳንድ ሰዎች ዛሬ አማራ ነን እያላችሁ ስትታገሉ ታስቆኛላችሁ። የማንን ፎቶ እንደምትለጥፉ እንኳን አታሉ። ለዛ ነው አንዳንዴ የማታውቁትን ነገር ስታረጉ

ደስቴም ኪሪቤልም እንደዛው ነው እኮ ይሞተው ነደጓሉ። የአዘዞ ልጆችነት ዘራ ሞተ የጎንደር ለስራፊል ብናውራ ብናውራ ምንም የሚጠቅም ነገር የለም። ቁጭ ብለ ሰውን ማስገደል ብቻ ነው። ለዛ ነው የምናደደው። ዋዝ ዘ ፖይንት። ቁጭ ብሎ እዚህ ቲክታክ ላይ የሚያወራ ምንም ነው። ድምፅ የሆናችሁት ለራሳችሁ፣ ለጎዳችሁ፣ ለከርሳችሁ ነው። ወጣቱ ግን እያለቀ ነው። አልቋል ወጣት ዛሬ የምናውቀው ወጣት የለም። ጎንደር ላይ ጠቅላላ ሌላ ሰውን ያለ አዲስ አበባን የሞላው የክፍለ ሀገር ልጅ ነው ትላለ። የክፍለ ሀገር ልጅ ማን እንደሞላው ሀገሩን አይታወቀው። እኛ የምናውቃቸው የሰፈራችን ልጆች አሉ ዛሬ የሉ እና ሁሉም ቁስል አለው። ቢወራ ቢወራ ወሬ ብቻ ነው፣ ወይ ደግሞ ከጥሩ ብሄር ደግሞ ከመጥፎ ብሄር። ጥሩ ብሄሮችም አሉ ጥሩ ሰዎች አሉ ሁሉም አይደለም። እንትናን ብለው እንትናን ታስቀይማለ ብለ ነው አፋችን የምንዘጋው እንጂ መናገር እንችላለን፣ አስረግጠ ነው ምድረከርሳ ከዚህ ከወንድ እስከ ወጣት ከወጣት ከሴት እስከ ወንድ ሊያጠቅምሽ ነው እያንዳንሽ ምንም ነው። ድምፅ ይሆናችሁ ምንም ድምፅ አለናችሁም። ድምፃችሁ ይታነቅ። ድምፅ መሆን ማለት ይሄ አይደለም። ድምፅ መሆን እንደዚህ አይነቱን ሰው ስትረዱ ነው። እርዱት እስኪ እንያችሁ፣ የምትለፈልፉ ሰዎች፣ አሁን ስለ ብሔር አማራ አማራ የምትሉ ሰዎች እርዱት እስቲ። ይሄው እሱ ለተለየ አማራ አይደለ እንግዲህ እግሩን የተመጣው ለአንድ አማራ እኮ ነው የተመታው። እሱ ፋኖ ተብሎ ለዛ ነው የተመታው? ለምን አትረዱትም? አሁን አርባ አራት መቶ ሶስት ሰው ብቻ ነው ሁለት ሰው ብቻ ነው እንደዚህ ቤት ውስጥ ያለ ይህን የመሰለው ወጣት ቤት ተዘግቶበት፣ እንጂ አሁን እኔ በጣም ነው የሚያናደኝ። ለእያንዳንዱ መልስ ልሰጥ አልችልም። ለምንድነው ኮመንት ላይ መጥተህ ሙዚቃ ሲከፈት አንደኛ ትክክለኛ ትክክለኛ የአማራ ደሞ አለብኝ ካልክ ሙዚቃ ሊያስፈራ አይችልም። ደረትንህን ነፍተህ መስማት ሙዚቃ ምንድን ነው ሙዚቃ ስ ነቲንግ ሜክ ሰንስ ያልሆነ ነገር ምንም ሊረብሽ አይችልም ሙዚቃው ልክ እኔ አማራ ነኝ ብለህ ደረትንህን እንደምትነፈው ሙዚቃውንም መስማት ነው ጆሮን ከፍተህ ምናባ በሙዚቃ ትቀዝናለህ እንደ ምረቅ ዘና ሙዚቃ ምናባ ነው የሚያስፈራራክ ወንድነትን ሱሪን ታጥቀ መስማት ነው ልትታገል ትገባል አይደለም አደለም ሙዚቃው ምንድን ነው የሚያስፈራክ ይሄ ሙዚቃ አልሰማል ግጥም አድርጌሽ ነው የምትሰሚ፣ አብረሽ ከጓደኞቹ ደርቢ ከሆነ ጓደኛ ቂጥ እየተላላሽ እናይሽ የለ እንዴ። የምረዘረጠው የቱ ላይ ነው? አማራን የረዳችሁት? ለወድሽ ከርስሽን ሁሉ ነገርሽን ስታስተካክል ደርቢ ከነበርሹ ሰው ጋር ፍሬንድ ሆነሽ እያንዳንድሽን እያየንሽ ነው፣ ቂጥ እያላሽ። እኛ ግን መሰደብ አንችልም እኛ እኛ አማራን የረዳ ነው? ድሮ ወልቃይት ላይ እንደዛ ስንት ሰው ሲሞት ነው እኛ አይጅ ላይ የረዳ ነው። ቲክታክ ላይ ደግሞ የሚረዳ ሰው አለ እንዴ? ጠቅላላ ከእርሱ ሊሞላ ነው እንጂ እዚህ ቁጭ የሚል ግማሹ የሆነ ነገሩን ያስተካክላል፣ ግማሹ የሆነ ነገሩን ፊክስ ያደርጋል። እንደዚህ ነው ያላችሁት። ምን ላይ ነው የረዳችሁት? እኛ አውርተን ነው እንዴ የምንረዳ? የዛሬ ስንት ዓመት ነው ትክክለኛ ሰው የተረዳ? ትክክለኛ ስለ ብሔር የተረዳው የዛሬ ስንት ዓመት ነው? ሌባ ሳይበዛ፣ ጋይስ፣ ሌባ ሳይበዛ፣ እንደዚህ ጥላቻ ሳይበዛ፣ የዛሬ አራት ዓመት አምስት ዓመት ነው ሰው የተረዳ ትክክለኛ የተረዳው። ወልቃይት ላይ ያሁሉ ህዝብ ሲያልቅ በፔጅ የተረድቷል ይሄን ታምኛለሽ እያላለሽ ዛሬ ግን ሌባው ብዙ ነው። እኔም ሌባ መባል ስለማልፈልግ አዶኑት። ለጥቅምሽ ነው እየረዳችሁ አይደለም ማን ይሙት። የሚሰጥ ሰው ነው መመስገን ያለበት ወይስ ቁጭ ብሎ ቁጭ ብሎ አንቺ የኔ ልብት የኔ አንበሳ ስትዩ ምትዩ? ወንድ ነው እየረዳ ያለ ህብረተሰቡ የሚሰጠው ሰው ነው። ለእኔ አትስጡኝ ጋይ፣ ለሱ ስጡት እንግዲህ ፋኖ ነው አማራ ነው ታጉሏል። እስኪ እርዱት። ሙዚቃ ተከፈተ ብለሽ ደግሞ ሙዚቃ እኔማ ወንድን የወለደኝ በሙዚቃ ጃዝ ጃዝ አትኘው ቁጭ ብዬ ነው የምሰማው። ምን አበር ታመጫለሽ እያላንች ፈሳ ወኔ ወኔ የለለሽ ሁሉ ይህ ሙዚቃ አልሰማም። ክለብ ውስጥ ብትገቢ ጨፍረሽበት ነው የምትወጪው። ለእኔ ወንድ እንደሱ ገብቶ የሚታገል ብቻ ነው ለእኔ ሴት ጀግና ምላት ገብታ የምትታገል ለሀገሩ ዳት ሴት። ይህ ስድድብ ማ ምን ወለጅ እኮ አይጠይቅም

እለጠልጥህ አንድ ብለህ እኔ ላይ መጠህ እጅን እንዳሰረዝር አማራነቴን ጎንደርነቴን አንተ አሰጠኝ? ምረፈሳ እዛ ጃንተከሏርካ ላይ ነው አስሬ ማስለጠልጠው። ወንዱን ግባ እስኪ፣ ሴትም ሆንሽ ግቢ፣ እንተያያለን። እኛ ተወልደን ባደግንበት ሀገር የት መጠህ በጓሮ በሹልኬ ገብተህ በአክስት ባጎት አለብኝ ብለህ እንኳን ማውራት አችልም። ጎንደሬ ነኝ ትላል አይደለችም ፈሳ? የታባሻቀሹ ጎንደር፣ አንድ የሚያውቃችሁ ጎንደር እንኳን ማወቅ አለበት። ማሚ ጎንደሬ የሚባል እኮ በምክንያት ነው። ማናባሽ ይጠራሻል። እያንዳንድሽ መነገጃ ገጃ ትክክለኛ ብሔራችሁን ጥሩ ነገዳችሁብን። አምስት ዓመት ስድስት ዓመት በቅቶናል። አሁን ዳሴት ኢናፍ ኢዝ ኢናፍ ፒሪየር ነገዳችሁ። በቃ አሁን እየተሳሰራችሁ እያያችሁ ነው። ዘመዶቻችሁን እየፈለጋችሁ ነው። እያየን ነው በደንብ። አይናችን ምን ያያል። ዘመዶቻችሁን እየፈለጋችሁ ነው። ቀስ እያላችሁ ቀስ እያላችሁ ዘመዶቻችሁን እየፈለጋችሁ ነው፣ እያየን ነው። እች ወፋ ዙራ ነፋችኝ አለ። አይተን እንዳላየን እኮ ምን ሆነው አንናገርም ብለን ነው። ጥግ ጥጋችሁን ቀስ ብላችሁ ደግሞ እያያዛችሁ ነው አሉ። እያያዛችሁ ይሄ ፖለቲካ አልሰራም፣ በዚህኛው ስትራቴጂ ደግሞ እንሞክረው እያላችሁ ዳርዳራችሁን እያላችሁ ነው። ቦታችሁን ትለቃላችሁ። የሚረዳም እንግዲህ ነው። ይሄ ሞተም ነፍስ ይማር። አትሊስት አይደለንም ብላችሁ ከወጣችሁ እንኳን አንድ ሰላም ነው፣ እናግዛለን እያላችሁ እኮ ነው። ህብረተሰቡን እያስገደላችሁ ያላችሁ ያላሰብሽው ነገር ስትሽ እነዚህ ይኸው፣ ስለ ፖለቲካ ስለ ፖለቲካ አታውቅ፣ እኔ ብሄርተኛ ነኝ አትል፣ ምን አትል፣ ይኸው እንደነዚህ አይነት ሰዎች ነው ሰውን እየረዱ ያሉ። እናንተማ ወሬ ለራስሽ ለጥቅምሽ ነው። እስቲ ስለ ፖለቲካ ስታንጨበጭቡ እናያችኋለን። እርዱት እስቲ ያሉ እርዱታ እንያችሁ አውቀን ዝም ስንላችሁ አናታችን ላይ እያንዳንድ ስሜን ጥሪ አቀምስሻለሁ ረቅሻለው ተፋብሻለሁ ጥሪ እያንዳንድ አልፈራሽ የረሳሁት ነገር ላይ አትመልስ። ደ እናንተ እንኳን በጓሮ በጓሮ መጣችሁ አይደላችሁም እያላችሁ ነው እኛ። አታፍሩም እኮ እፍረታችሁን ሽጣችሁ የበላችሁ አለብን እንኳን አትሉም። እኔ ነኝ አያ አያለሽ እንዴ። በእናት ያለብኝ የምልሽ በእናትሽ ምትጠሪ በአባት ነው የምትጠሪ። ጎንደር ላይ እከካ ፕፕፕ ድ እንደዚህ እንደ ወንድ ገብታችሁ ታገሉ ታገል። ለእኔ የሚታገል ብቻ ነው ወንድ ልጅ ለኔ፣ ቀበቶን ታጥቀው ናዘ እ ይ ህብረተሰብ ሞኝ የሆነ ህብረተሰብ ግማሹ ሃምሳ ሽብር ጠፋብኝ ይላል። ግማሹ ሃምሳ ሽብር ጠፋብኝ። ግማሹ ቂጡን እያንዘራቦጠ ቁጭ ብሎ ለአስራ ስድስት ሰዓት ትሸቅላለ። ለምን አትረዱትም? አስወጡት እስቲ ቤት ውስጥ ነው አሁን፣ ቁጭ ብሎ ስራ የለው ምን የለው እንግዲህ። ጎንደር ላይ ስራውን እንጅሩ ብሏል። የለም እስቲ እርዱት፣ ይሄው ፎሎ እርጉትና እርዱት እስቲ፣ ለመታየት ሳይሆን እርዱት። ይህን የመሰለ ልጅ ቀኑ ጨለማ ማይጋድ አንዳንዴ እንደ አንቺ ሹቶውን ተቀባብቶ ኮሱም ሱሪውን ለብሶ ክለብ ውስጥ መሄድ ይችላል። እያንዳንድ ፈሳም እዚህ ቁጭ ብለ ታቅራራለ፣ ወንድ ነኝ ብለ ደግሞ እያንዳንድ። ልክ ቀዝቀዝ ሲል የምትመጡበትን አጀንዳ ታጡ። ቀዝቀዝ ካለ አየሩ ያስታውቃል። አየሩ ቀዝቀዝ ሲል ምን አይነት አጀንዳ ይዘን እንምጣ ነው። ልክ የሆነ ሞቅ ሞቅ ደመቅ ሲል ና የሆነች ነገር ደግሞ ቢውልድ ስታደርጉ ትጠፋላችሁ ለሆነች ሰዓት። ያችን ደግሞ ፊክስ ስታደርጉ እንደ አዲስ ደግሞ ትጀምራላችሁ። እንትን ላይ እንትን ሞተ እያላችሁ አፈር ብሉ እናንተ አደለ የምታስገድሉት፣ ህብረተሰቡ እኔ ኦሮሞ ነኛ አቋምሽን ሲወደው ቴንኬ ኔማ እንዴ መነገጃ። ዝም ስንል ደሞ አንድ ያውን ዝም የምንል እኮ ሰው እኮ በየውስጡ እኮ ብዙ ቁስል አለበት። መወለድ አይጠበቅብህም። የእናት አባት ልጅ መሆን አይጠበቅበትም። ደግሞ ክርስቶስን ጎንደር ላይ የእናት አባት ልጅ በለው እኮ እዛ ሰፈርኛ ጋር እንደዚህም የለም የለም እንደዚህ አሜሪካን ካል ከዝን ከዝን ትባባላለህ ስለምትተዋወቅ፣ ዝም ብለህ አሜሪካ ላይ የውሸት የእኛ ሪል ነው። እኛ ሰፈር ማን ነው ደግሞ የሚነካን? ሰው ሊመታ እንደሞ እኛ ፍቅር ስላለን ኮን የተገናኘ ነው። አሁን ጋይስ እያንዳንዳቸው የምንገናኝ እስቲ እኔ የጎንደር ልጅ ብዬ የማስገባው ሰው እስቲ አንድ እኔ አንድ ሰው ሲጠራችሁ ሰምቼ አላውቅም እዚህ አካባቢ አቅሻለሁ ተብለሽ አትታወቂም እኮ ጎንደር ብለሽ ጎንደር እኮ ይሄን ያህል በጣም ሰፊ አገር እኮ አይደለም ምን ሀያ ሁለትና ፒያሳ ነው እንዴ ወይስ መርካቶ ጎንደር እኮ በጣም ትንሽ አገር ከሆናት ከዚሁ ለዚሁ የምትተዋወቂ በጓሮ ነው እንዴ የገባችሁ ነው እኛ ማናቀውን ጎንደር እናንተ ነው የምታውቁት አይደላችሁም ስትበሉ ማመን አለበሽ እመኝ ምረ ጠብቀኝ ፊት ውጭ ጠብቀኝ ፊት እኮ ነው ያለው። እዚህ አንተ እንዴ ምረ ውጭ ጠብቀኝ ፊት። ዝም ስንላቸው ደግሞ አናታችን ላይ ወጡ እኮ። አሁን ደግሞ ደሜን አፈሉት። ይናገራል መልኬ ብሏል ናቲማን ይናገራል መልኬ ምረ መልከ ጥፉ ነክናካ ሁሉ ካነጋገራችሁ አነጋገራችሁ ምርከብናቸው እኛ አክሰንት ሊኖረን ይችላል። ግን እንደዚህ ልፍ ድድ ያለ ንግግር የለኝም እኔ አስረግጬ ነው የምነግርሽ። ሳስረዳሽ እንደ መንግስት ነው ቁጭ ብዬ ቴብልሽ የምመራው ያውም ከወኔ ጋር እየተሽለጠለጥኩ ሳይሆን፣ ምር አልቃሻ። አሁን ደግሞ እዚህ ጋ እንዳይከፈል እንዳይከፈል ይህ የምትሰጡትን ዋርኒንግ ሌላ ቦታ ነው መስጠት ያለባችሁ። እዚህ መጠበቅ ኮመንት እንዳሰፍ ምድረጉ እንዳለ ወሬውን ብቻ ነው እንዴ የምትጠቀሙት? የጀግና ልጅ ነኝ ስል የጀግና ልጅ ነኝ ይላሉ። አሁን እየወጡ ክርስቶስን ሃይ ኮፒ ነው የሰለቸኝ። እኔም አሁን በየቤቱ በየቤቱ ዝም እግር ጥሎኝ ዘው ብዬ ስገባ የጀግና ልጅ ነኝ እኔ የባላባት ልጅ ነኝ። አባትሽ የታገለበትን እስቲ ንገሩን። እኛ ሲወታደር ልጅ ነን ነው አባታችን ታግሎ ለብዙ ነገር አያት፣ ከቅድም እስከ አያቴ ይጂ ስላሴ ቤተክርስቲያን ላይ አዲስ አበባ አያቴ ስትደም እንዳፈሰሰ ከእናንትን ነው ምነግርሽ? እስቲ ከአያታችሁ ውስጥ ቀድማ አያታችሁ ንገሩን እስቲ። እኛ ቀን ስላሴ ቤተክርስቲያን ሂደሽ ጠይቂ፣ ይዛል። አባቴንም ስታዩ ደበኛ ወታደር እኔ ነበር። እናቴንም ስታያት ፖሊስ ናት። የወታደር ልጅ ነኝ ማውራት። ፖሊስና ወታደር ምንድን ነው? ለሀገሩ ደሙን የሰጠ ማለት ነው ወታደር። የፖሊስ ልጅ ነኝ። ስለ አንድ ሰሞን ፖሊስ ማለት እኮ ሕዝቡን የሚያስገድል ነው ይላል፣ ከእውቀት ነፃ የሆነ ደናቁርት። ፖሊስ ማለት እኮ ለአገሩ አገሩን የሚያስጠብቅ ለሕዝቡ የሞተ ሰው ማለት ነው። ፖሊስ ሊሞትም ሊድንም የሚችል ቁ ስናወራ፣ በደንብ ነው የምናወራው። አናወራም እያለን ነው እኛ እኔ የባላባት ልጅ ነኝ ይላሉ፣ ምድረ ጉላ። የባላባት ልጅ መሆን እኮ ፊትሽ ይናገራል እኮ ወዝ መኖር አለበት። ይሄ ወዝ አሜሪካን ሀገር ገብቶ እንኳን ሊጸዳም አልቻለም። ፕሊዝ ፕሊዝ፣ ዋን ሰከንድ ዋን ሰከንድ ዋን ሰከንድ፣ ፕሊዝ። በቶ የጠገበና ወገሚት እየተገፋ ያደገ አናቅም እንደኛ ቅቤ ካናቱ ላይ እየተደረገለት ንጥር ቅቤ እንደጠጣ ቁጠሮ ተብሎ ፍሪጅ ውስጥ እየወጣ ቀዝቃዛ ቀዝቃዛዋ ጭንቅላት ላይ እየፈሰሰ ንጥር ቅቤ እንደጠጣ ቁጠሮ ተብለን እኮ ነው ያደግነኛ ምረቡላ አሁንማ እየገቡ እኔ አልፈራም፣ እኔ ባላባት ልጅ ነንጌላል ምድረው ጉድ የላፊት ረታስጠሉኝ እስቲ ንገሩን። ከአያታችሁ እስከ ቅድመ አያታችሁ ፎቶ አለ እንደ ቤታችሁ። ትክክለኛ የወታደር ልጅ ስትሆኝ እኮ ከአያትሽ እስከ ቅድመ አያትሽ ፎቶግራፍ አለ። አባትሽ የት እንደተዋጋ፣ አያትሽ የት እንደነበር አለ እኮ። ትክክለኛ ስትሆን እዚች እዚች መራመድ ያቃታችሁ አባታችሁን፣ ንገሩን ስትባሉ እንኳን መናገር አትፈልጉ በቃ የበራበት እኮ አባቴ ይለጠፋል እናቴ የተለጠፉ ግበሽ አንድ ሰው አውጦ ቢለጠፍ እዚህ ጋር ለዛ እኮ ነው አባቴን አውጥቼ ያሳየሁሽ። ምረከካ እ የማን አባት ልጅ ነኝ ይላሉ በአገር የገዙ እኮ ነው የሚመስሉ እኛ ሳትሊስ ተወልደን አገንበት ነው እያሳየንሽ ነው። ፍራቻም የለም ጥግ ድረስ እየረገጥኩሽ እየነገርኩሽ ነው እያስረዳሁሽ ነው እየሰደብኩሽ አይደለም እኔ ባይዘወይ ስድብ ማለት እናቴ ትቤ ብርሃም እያርግ ምትሳደበው በግንባጭ ልንገር ማረጊ እናት ትቤ እያልገ ስድብ ያን ነው እያስረዳሁሽ ነው። እኔ ወይ እያስረዳሁ ነው። ሁሉም የባላባት ልጅ ሆነ እኮ እዚህ ቲክታክ ላይ ዘራፍ የሚለውም በመብዛቱ በቃ እንደ መሳሪያ በእውቀት ነው እንዴ ጋይስ፣ ንግግር አለ በሀሳብ ኮት ሎ አቦጫለሽ ማስረዳት ትችያለሽ። እንዲህ ብዬ እኔ ሳስረዳሽ ስድብ ነው የሚመስልሽ። ለምን ስድብ እንደሚመስላችሁ አላውቅም። የባል አባቱ ልጅ ሞልቷል እንትን ሞልቷል እዚህ ቲክቶክ ላይ።